በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በእግዚአብሔር በሕያው አምላክ ሰማይን በሚገዛ ምድርን በሚገዛ በሰማይ አምላክ በቀኑ በጻድቁ በእውነተኛው አምላክ እና አባት የተወደዳችሁ። እሱ አምላክ ልጆች አድርጎ የተቀበለን የተቀበላችሁ ወራሾች አድርጎ የጠራን የጠራችሁ እሱ አምላክ የሚጠነቀቅልን የሚጠነቀቅላችሁ የሚገዛን የሚጠብቀን የሚመግበን የሚመግባችሁ፣ ብሩካን እግዚአብሔር ልጆች እንደምንቆያችሁ፣ ሁሉን የሚችል አምላካችን እግዚአብሔር ስሙ እስከ ዘላለም የተወደደ ተመሰገነ ይሁን። አንድ ካህን በሁለት እግራቸው በስኳር የተቆረጠ ካህን ቤት ሲዋሉ ካህን እናገለግላለን። ቢያጋ ቤተሰቦች እንግዲህ እንግዳ አድርጎ ልኮብናል። እሳቸው እናግዛለን። እግዚአብሔር ልጆች አድራሻ ስልኬ ላይ ያሳወቁ 91 1380 እሳቸው እናቋቁማለን። መንፈስ ቅዱስ ቤታችሁ እናንተ ይባርክ። እስራኤል ሀገር እናንተን፣ ቤተሰቦቻችሁን እድለኛ ከሆናችሁ መቼ መታደል ነው። እናት አባቶቻችሁን መላክ የምትፈልጉ ለጌታ ልደት ለገና የአስር ቀን ጉዞ አዘጋጅተናል። በዛም እንዲሁ ታነግብን ትችላላችሁ። ለሁለቱም ስልኬን አስቀምጫለሁ። እግዚአብሔር እናንተ ንዘራችሁን ይባርክ። እንግዲህ ዛሬ የምንማረው ለራሳችን ማመን እንደሚገባን ነው የምንማረው። ሉቃስ ወንጌል ምዕራፍ 1 ቁጥር 38 እመቤታችን የተባረከችቱ እናታችን መላኩ ቅዱስ ገብርኤል ባነጋግራት ጊዜ የንግግሩን ፍጻሜ ያደረገችበትን ቃል ነው። ለትምህርታችን ርዕስ አድርገን የምናነሳው አሜን፣ እንደ ቃልህ ይደረግልኝ እኔ ለእግዚአብሔር ባሪያ ነኝ አለችው። ይሄ ንግግር የመጨረሻ የእምነት ምዕራፍ የተዘጋበት እግዚአብሔር የሚሰራውን ማመኗን በእሷ ላይ የተናገረችበት ንግግር ዝም ብሎ የመጣ ንግግር አይደለም። ሁልጊዜ ከሰማይ የሚመጣው ስጦታ፣ ከሰማይ የሚመጣው ጥሪ፣ ከሰማይ የሚመጣው ክብር ከትከሻችን ጋር አይወዳደርም እና ግራ ሊገባን ይችላል። እሷን መላኩ መቶ ሰላም ሲላት ምን አይነት ሰላምታ ነው ብላው ነበረ። ምን አይነት ሰላምታ ነው? እንዲህ አይነት ሰላምታ እኔ ማነኝና ማለት ነው። ምን አይነት ሰላምታ ነው ማለት እኔ ማነኝና ለእንዲህ አይነት ሰላምታ በቃለሁ ብላ ራሷን አስባ ነበረ። ልክናትን በቤታችን እንደ ሰው ስጋና ደም ሆነን ስንመለከተው እኛ ማንን ሁላችን እኛን ሁሉ የሚወክል ነው። እኛ እግዚአብሔር ልጆች ስለመጠራታችን ምንድን ነን? እኛ የሰማይ የበጉ ሰርግ ጥሪ ተካፋዮች እንድንሆን መሆናችን ምንድን ነን? እኛ ወይም ደግሞ በመስቀሉ በፈሰሰው ደም መዳናችን ዋጋ ማግኘታችን እኛ ማን ሆነን ነው? ምን ሆነን ነው? እግዚአብሔር ልጆች በፍጹም መጠናችን ባልሆነ ክብር ነው እግዚአብሔር ያከበረ። ይሄ ሁሌ ያስደንቀናል። የኖርን ነው ያለ ነው ኑሮ የእኛ የኛ ትከሻ ልክ የሆነ ኑሮ አይደለም። እግዚአብሔር ሳይገባን ያደረገልን ቸርነት እና ይሄንን ቶሎ ላይገባኛል ልንወስደው አንችልም። እመቤታችንን የእናዳረገችም እንዴት ይሆንልኛል? ስትል የእግዚአብሔርን ቸርነቱን የተነተነላት መልአኩ በሷ ላይ ያሳየውን ቸርነት እግዚአብሔር ካንቺ ጋር ነው ሞገስ አግኝተሻል፣ ልጅ ትወልጃለሽ እያለ አስረዳት ሀሳቡን በደንብ ከዛ ለእሷ ይሄ እንደሚደረግ መላኩ ከነገራት በኋላ እና እግዚአብሔር የሚያቅተው ነገር እንደሌለ ከአስረዳት በኋላ ባሪያው ነኝ እንደ ቃሉ ይሁንልኝ ብላ ያንን በእምነት ተቀበለች። ማለት ዋና የትምህርታችን ሀሳብ መነሻው ይሄ ቢሆንም ብዙ ጊዜኛ ለሰዎች እናምናለን፣ ለራሳችን ግን አናምንም ለሰዎች እግዚአብሔር ክብር ይሰጣል ብለን እናምናለን። ለራሴ ግን ክብር ይሰጠኛል ብለን አናምንም። ለሰዎች ጸሎታቸውን ይመልስላቸዋል። ለምሳሌ እናንተ አሁን እኔ ካህን በመሆኔ ከእናንተ ይልቅ ይህን ጸሎት እንደሚሰማ ታምናላቸዋል። ብዙዎቻችሁ በጸሎት አስበን ቀሲስ የሚል መልእክት ትልኩልኝ ያላችሁ በትህትና ነው የምታስቡት፣ በትህትና ነው እኔ እንደምናስበው ግን ተመልከቱ፣ ውስጣችንንም ነው እምነታችንንም መጠን ነው የሚያሳየው። ለእኔ ጸሎት እግዚአብሔር ምላሽን እንደሚሰጥ የሚያምን ብዙ ሰው አለ፣ ግን የእሱን ጸሎት እግዚአብሔር እንደሚሰማው ግን የሚያምን ጥቂት ሰው። እግዚአብሔር እኔን ባርኮኝ ብታየው ካህኑን ባረከው ትላላችሁ። እግዚአብሔር ካህኑን ይባርካል። አንተንስ አይባረክህም ወይ ወንድሜ? አንችን አይባረክሽም ወይ እህቴ? አምላካችን አንድ አይደለም ወይ? አሃዱ አይደለም ወይ? አንድ አምላክ ነው ሲባል ምን ማለት ይመስላችኋል? ፍቅሩ አንድ፣ ቸርነቱ አንድ፣ ደግነቱ አንድ፣ ትግስቱ አንድ፣ ጸጋው፣ ብልጽግናው፣ በጎነቱ አንድ አይነት ነው ማለት ነው። ይወላችሁ ስናማትብ፣ ስንጸልይ ምን ስንል፣ ስንባረክ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሃዱ አምላክ ስንል አምላክ ማለት አሁን ያለውን ቸርነት አጠቃሉ የያዘ ፓኬጅ ነው፣ አምላክነት። የዚህ አምላክነት ተካፋዮች ነን ሁላችንም፣ ስጦታ፣ በረከት፣ ኃይል። ስለዚህ እሱ አምላክ የአንቺ አምላክ ከሆነ እሱ አምላክ የአንተ አምላክ ከሆነ እኔን ብቻ የሚሰማበት ምክንያት ምናለ? እኔን ብቻ የሚባረክበት ምክንያት ምናለ? እኛ እንኳን ሲኖረን ለልጆቻችን እኩል ነው የምናደርገው። ጫማዎቻቸው እንኳን አንድ አይነት ናቸው ምንገዛላቸው እንዳይቀናኑ ብለን እኛ እንኳን ክፉዎች ለልጆቻችን እኩል እናደረግ እንሞክራለን። እግዚአብሔር ሳይሰማም አያደርግም ወይ? አሁን ትልቁ ልዩነት መመሰላቸው ያደረግልኛል ብለን አናምንም፣ ግን ያደረግለታል ብለን እናምናለን። ይሄ ሁለተኛው እምነት ደረጃ የሚጀመራቸ ደረጃ ለእኔም ለአንተም አያረግም አይሰማም አምላክ ብሎ የሚያምኑ ሰዎች አሉ ምድር ላይ ሁለተኛዎቹ እኛን የመሰሉ ደግሞ እግዚአብሔር ቃል የተባለው ደግሞ በትትና እናስብና ኃጢአተኛ ነኝ እኔን አይሰማኝም አንተ ግን ይሰማለን፣ ምናምነው ሰዎች ነን። ሶስተኛዎቹ በእምነት ከፍ ያሉት ደግሞ አንተንም እኔንም ይሰማናል ብለው የሚያምኑት ናቸው። ትምህርት ደግሞ እምነት ከመስማት ስለሆነ ለዚህ ወደዛኝ ወደ ሶስተኛው ደረጃ ከፍ እንድንል ነው የምንማሩ። እግዚአብሔር ልጅ እና እመቤታችን አሁን ልኳ ልክ አይደለም ለእኔ ምን አይነት ሰላምታ ነው ብላ ነበረ አይ የእግዚአብሔር ሀሳብ ግን በቃ ይሄ ለአንቺ የተሰጠ ስጦታ ነው ጸጋ ነው ካላት፣ በኋላ ግን አልተከራከረችም፣ እንደ ቃል ይደረግልኛል። አባቷ ዳዊትን ተመልከቱት። ወንድሞቹ ሰባት ወንድሞች በሳሙኤል ቅባት ፊት አልፈዋል። ኃያላን የነበሩ በሰው ፊት ሞገስ ያላቸው እነ ኤልያ ሲታዩ እጅግ የሚያማምሩ የነበሩ ነገር ግን ሌላ ልጅ የለህም ሲለው፣ አንድ ጫካ ውስጥ በግም የሚጠብቅ ልጅ አለኝ፣ ትንሽ ልጅ አለ። እሴ እሴ ልጁ ይነግሳ ብሎ አላሰበ፣ ህፃን ልጅ እግዚአብሔር ይነግሳ ብሎም አላሰበ። ዳዊት መጣና በዚህ ቅባት በኩል ለብስ ሲባል ህፃን ልጅ ነኝ አላልፍም ብሎ አልተከራከርም። የሳሙኤልንም የዘይት ቀንድ ይዞ አላለም እኔ ንጉስ ሊሆን አልችልም ህፃን ልጅ ነኝ አላለም። እግዚአብሔር ካለ ብሎ ጎንበስ አለ። ዘይቱ በላይ ሆኖ ያፈሰሰው በሚጠሉት ወንድሞቹ ፊት ራሱን በዜት ቀበ ዳዊት ጎንበስ ስላለ ነው። ዘይቱ ይፈስለት ባይ ላይ ይፈስለት። እግዚአብሔር የሚባርከን የሚረዳን ይረዳኛል ብለን ስናምን፣ ለእኔም አምላክ ነው ብለን ስናምን፣ እኔንም ይሰማኛል ብለን ስናምን ጸወታችን ይሰማል። አባን እንደሚሰማ ቀይስን እንደሚሰማ እኔን የሚሰማኛል ስንን ይሰማናል። ያዕቆብን እንደባረከ ዳዊትን እንደቀባ ተባርኳል የምትሉትን ሰው የምታውቁትን ሰው እንደባረከ እኔን የሚባርከኛ ልስናም ለራሳችን ማመን ከራሳችን ጋር መተባበር አለብን። እግዚአብሔር በጣም ትልቁ ችግራችን ከራሳችን ጋር እኛ አልተባበርንም። እግዚአብሔር እኛ ሊያሰናዳን ይፈልጋል፣ ሊያስተካክለን ይፈልጋል፣ ሊያከናውነን ይፈልጋል። አልተመቸነውም፣ ግን ለእኔ አይሆንም እንደምንለው ለእኔ አይሆንም። ይገርማችኋል። አንድ ፕሮግራም ላይ ሽምግልና ተጠርቼ ሽማግሌ እንደሆን ተጠርቼ ሄድኩና፣ የሰርግ ሽምግልና ማለት ነው። አባትየው አጠገብ ተቀምጬ እመለከታለሁ ሴት ልጁን ነው የሚደረስ። ሴት ልጆች አሉኝ እኔም እና ከዛ ስሜቱን አጠናለሁ፣ ፊቱን እያየሁ ነው ማለት ነው። ከዛ ምን አልኩት፣ ይገርማል። አሁን እንደዚህ ይደረሳል አይደል? እድለኛን ልጆች እንዳርካቸው እድለኛን ይደረሳል ሁሉም ሲያገኘዋል አልኩ። ይሄ ጥያቄ በማለቴ እኔም ለዛ አበቃለሁ ወይ ማለት ነው፣ ለራሴ ስላላመንኩ ማለት ነው። ያ ምእመን ነው ሰውየው ከአገልጋይ አይደለም ማጠገብ የተቀመጠው አባት እንዴ እግዚአብሔር ኮይል የሚያንተ ማምላክ ነው አለ። አያችሁ፣ እኛ ከራሳችን ጋር ገና አልተግባባንም። ይወላችሁ እኛ በስጋ ምንም መልካም ነገር የለን። እኛን ግን ከእግዚአብሔር አንጻር ስናየው ግን ብዙ ዕድሎች አሉ፣ ብዙ ዕድሎች አሉ ብዙ ክፍት በሮች አሉ። ብዙ በረከቶች አሉ። እኛ ከራሳችን አንጻር የጣል እንቆሻሻ ነን። ከሞተልን ከክርስቶስ አንጻር ግን እኛ በጣም ውድ መቅደስ ነን። ክብር የሚገባው መቅደስ ነን። መቅደሱ ሽቶ እንደሚገባው እጣን እንደሚገባው ያማረ መጎናጸፊያና መብራት እንደሚገባው እኛም መቅደሱ ነን። መብራት፣ ውድ ሽቶ፣ እጣን፣ ክብር፣ ቅድስና ይገባናል። ይህን መቀበል አለብን። በቃ እግዚአብሔር የሰጠን ነገር መቀበል አለብን። መቀበል አለብን ሊከብድ ይችላል። እንዴት ይሆንልኛል ልንል እንችላለን። እኛ ግን እግዚአብሔር ካለ ምን እናደርገዋለን? እግዚአብሔር ልጆች፣ ለራሳችን ቸርነትን ማድረግ መልመድ አለብን። ሰልፊሽ መሆን ማለት ግን አይደለም፣ ራስ ወዳድ ብቻ መሆን ለሌላው አለማሰብ ሌላውን ጥሎ መረዳት ብቻ ግን አይደለም። ለራሳችንም ግን ማሰብ ይገባናል። ለራሳችን ማሰብ ይገባናል። ስለዚህ እግዚአብሔር በእኛ ላይ ባለው ዓላማ ልናምን ይገባል። ይደረግልሃል ሲባል ይደረግልኛል መካኗ ሀና እግዚአብሔር ይስማሽላት። ያ ምናምንቴ ካህን አናቀች። ካህኑ ምናምንቴ ነው የተናቀ ነው። ኤሊ አንተማ መርቀኝ ይቅርብኛል ያለች፣ እንደ ቃል ይሁንልኝ ብላ አመነች። ከዛ ጊዜ ጀምሮ ፊቷ ሐዘንተኛ መስሎ አልታየም። በቃ መካኗ ሐና ትወልዳለች ብላ ራሷን አሳመነችው፣ ተቀበለች በዓመቱ ወንድ ልጅ ዛመጣች፣ ወንድ ልጅ አቅፈ ሳሜድን ወለደች። አመነቻ ራሷን ረዳችው። እራሳችን ልንረዳው ይገባል። የእግዚአብሔር ልጆች እናንተ፣ ትሁታን በደንብ አድምጡ፣ በትህትና መንፈስ የምታስቡ ብሩካን የእግዚአብሔር ልጆች፣ ራሳችን ልንረዳው ይገባል፣ ልንረዳው ይገባል፣ ልናግዘው ይገባል። ማን አለው ከኛ ውጭ ራሳችን። በጸሎት አስቡኝ የምትሉት ሰው እኮ ይረሳችኋል። ታውቃላችሁ? እግዚአብሔር ስለማይረሳ ነው የምትሰሙት። ሰው ሁሌ ራሱን ማሰብ አለበት፣ ለራሱ መቆም አለበት። ለወንድሙ መጨነቅ ለወንድሙ መጸልይ እንደሚገባው ለራሱ ለወንድሙ እንደሚያምን ለራሱ ማመን አለበት። ሰማን? በልባችን ጻፍልን። ምን ተማራችሁ? ጻፉልኝ። ምንም አይነት ኮሜንት ጻፉልኝ። ምንም ሳትጽፉ አትወጥ በጣም ሰዎች ናችሁ የምትሰሙት ግን ብዙ ኮሜንቶች አይደለም ያሉት፣ ጎንበስ ብላኩ ጻፉ። ተቀምጬ እዚህ ላይ ለእናንተ የጣፈጠ ማድ ለማዘጋጀት እግዚአብሔር በረዳኝ አቅም ሁሉ የተጋሉ፣ እናንተም ኮሜንት ለማድረግ ላይክ ለማድረግ ሌሎች ሰዎች እንዲሰሙት ብዙ ጥረት ብዙ ድጋፍ ያደረገልናል። ዩቲቤን ስታደርጉ እግዚአብሔር ይባርካችሁ። እግዚአብሔር ቸርነት ቀሲስ አሸናፊ ገብረ ማርያም ነኝ።